በስማ በወልድ መንፈስ ቅዱስ አሃዱ አምላክ አሜን። መስከረም 29 በዚች ዕለት የሰማዕቷ የቅድስት አርሴማ ዓመታዊ ክብረ በዓሏ ይከበራል። የዚች ቅድስት አባቷ ቴዎድሮስ፣ እናቷ ደግሞ አትሮሲያ ይባላሉ። በብፅዓት ያገኟት ልጅ በመሆናቸው በተወለደች በሶስት ዓመቷ በእመቤታችን ስም በታነጸች ቤተክርስቲያን አድጋለች። በሮም በነ የነገሰው ከሃዲው ዲዮቅልጥያኖስ መልኳ ውብ የሆነች ድንግል ሴት ሊያገባ ፈልጎ ቆንጆ መርጠ ያመጡለት ዘንድ አገልጋዮቹን አዘዛቸው። እነርሱም በፍለጋቸው ሮሜ ሀገር ባለች ቤተክርስቲያን ቅድስት አርሴማን በማግኘት ስዕሏን ስለው ለንጉሱ ላኩለት። እርሱም በእጅጉ ተደስቶ እንዲያመጧት በማዘዝ ወደ ሰርጉም እንዲመጡ ለመኳንንቱ ላከ። እርሷና አብረዋት የነበሩ ደናግል ሄነል በሰሙ ጊዜ በማዘን ጌታችን በወንጌል በአንዲቱ ከተማ መከራ ቢያሳዩአችሁ ወደሌላይቱ ሽሹ የማቴዎስ ወንጌል ምዕራፍ 10፡23 ጋር ያለውን አስበው እንግልናቸውን ይጠብቅላቸው ዘንድ ወደ እግዚአብሔር በመለመን ከሮም ተነስተው በስውር የንጉሥ ድርጣድስ ግዛት ወደ ነበረች ወደ አርመን ሸሽተው ሄደዋል። ቅድስት አርሴማም ወደ አርመንያ ሀገር በገባች ጊዜ ከሃዲያኑ በክርስቶስ የባሕርይ አምላክነት የሚያምኑትን ክርስቲያኖች ላይ መከራ ሲያጸናባቸው ተመለከተችና አምላካችን ክርስቶስ ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው ባባቴ ፊት መሰከረለታለሁ። በሰው ፊትም የሚክደኝ ሁሉ እኔ ደግሞ በሰማያት ባለው ባባቴ ፊት እክደዋለሁ ያለውን በማሰብ እኔ በክርስቶስ የባሕሪ አምላክነት የማምን ክርስቲያን ነኝ በማለት መሰከረች። የመልኳን ደም ግባትን በማየት ንጉሥ ድርጣድስም ለራሱ ስለተመኛት አምልኮቷን እንድትተው ክርስቶስን እንድትክድ በብዙ ሽንገላ ሊሸነግሏት ቢሞክሩም አልሆነላቸውም። ከዚያም ፈርታ ትክዳለች ብለው በማሰብ ክርስቲያኖች ለአናብስት ወደሚጣሉበት አደባባይ በመውሰድ የተራቡ አናብስት ሲለቁባት፣ ነቢዩ ዳንኤል እንዳደረገው በጸሎቷ ኃይል አናብስቱ ወደ ንጉሥ ወታደሮች በመወርወር ብዙዎችን ገድለዋል። ከዚያም ከስሯ ተንበርክከው ሰግደውላታል። ንጉሡ በዚህ ባይሆንለት በግድ ለጣዖታቱ እንድትሰግድ አሳስቦ አማልክቱ ወዳሉበት ቤተ ጣዖት ሲወስዳት በመስቀል ምልክት ብታማትም በጣዖቱ ላይ አድረው ሰዎች የሚያስቱ አጋንንት እየጮሆ ሲወጡ ጣዖታቱ በመላ እየተሰባበሩ ወድቀዋል። ከዚያም በረሃብ ለመቅጣት ወደ እስር ቤት ቢያኖሯት መልአኩ ኅብስት እንደ ኤልያስ መግቧታል። ከዚያም ንጉሡ ወዳለበት እየጎተቱ ወሰዷል። ንጉሡ ይዞ ወደ ልፍኝ ሊያስገባት ከአደባባይ ተነስቶ እግላ አርሴማን በያዛት ጊዜ ዳዊት ጎልያድን በእግዚአብሔር ኃይል እንዳሸነፈ ቅድስት አርሴማ ምላያ ላይ ባደረው የእግዚአብሔር ኃይል በምድር ላይ ጣለች። ያን ጊዜ ባፍረት ሆኖ ራሷ ይቆረጥ ዘንድ አዘዘ። ሐዋርያው ቅዱስ ጳውሎስ በመልእክቱ ላይ ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነው ነው ስለ አንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ እንዳለ ያደረሱባትን መከራ ሁሉ ከክርስቶስ ፍቅር ሊለያት አልቻለም። ከዚያም የክብር ባለቤት ጌታችን እናቱ ቅድስት ድንግል ማርያምን አስከትሎ ተገለጸላት። በቅዱሳት መጽሐፍት ላይም አንተ አምላክህ እግዚአብሔር እሱ አምላክ እንደሆነ ለሚወዱትም ትእዛዙንም ለሚጠብቁ ቃል ኪዳኑ ምሕረቱን እስከ ሺህ ትውልድ ድረስ ለሚጠብቅ የታመነ አምላክ እንደሆነ እወቅ እንደሚል ስሟን ለሚጠራ መታሰቢያውን ለሚያደርግ ምሕረትንም እንደሚያደርግ ቃል ኪዳን ተገባላት። በኋላ መስከረም 29 በ290 ዓ.ም አንገቷ ተቆርጦ የሰማዕትነት አክሊል ተቀዳጅታለች። አስቀድሞ በኢሳይያስ አድሮ እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ፣ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ከወንዶችና ከሴቶች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ። የማይጠፋም የዘላለም ስም እሰጣቸዋለሁ ብሎ በኢሳያስ 564 እንደተናገረ በስሟ ቤተ ክርስቲያን ታንጾ ታኅሣሥ 6 ቅዳሴ ቤቷ ሲከበር የከበረ ሰውነቷ ዛሬ ድረስ በስሟ በተሰየመ የቤተ ክርስቲያኑ በታች ካለ ካታኮምብ ግብ ድረስ በአርመንያ አለ። በኢትዮጵያና በመላው ዓለም ብዙ አብያተ ክርስቲያናት በስሟ እየታነጹ ከክርስቶስ አምላኳ በተቀበለችው አምናናዊ ቃል ኪዳንም ብዙ ህመሟን እየተፈወሱ በረከቷን እያገኘን እንገኛለን። ታቦቷ ካለባቸው እጅግ ብዙ በረከት ካላቸው የሰማቷ ገድ ከተረጎሙባቸው ቦታዎች መካከል በደቡብ አፍሪካ፣ በዱባይ እና በአውሮፓ ስኮትላንድ ግላኮስ፣ በሰሜን አሜሪካ ቨርጂኒያ መካነ ሰማዕት ቅድስት አርሴማ ቤተክርስቲያን ይገኛሉ። ከመሰገኗት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቀደምት ሊቃውንት ውስጥ ሊቁ አርከ ሥሉስ ቅዱስና አባ ጊዮርጊስ ዘጋስጫ የሚጠቀሱ ናቸው። በፍጹም ምግባርም፣ በፍጹም ሃይማኖት፣ በውስጥና በውጭ ያጌጠች ለሆነች ለአርሴማ ሰላምታ ይገባል። ወደኋላ ባለመመለስ ሰማዕትነት በሆነች ጊዜ አለንጎች ወይም መግረፊያዎች ስጋዋን ማሳመም አልቻሉም። ነጣቂዎችም አናበስትም የእግሯን አቧራ ላሱ ይላል። ይም ከበረከቷ ለመሳተፍ ይህንን አልኳችሁ እናንተም ከበረከቷ ትሳተፉ ዘንድ እግዚአብሔር አምላክ ከቅድስት አርሴማ በረከት ለሁላችን ይክፈለን፣ በረከቷን በሁላችን ላይ ያሳድርብን። ለዘላ አለሞ አሜን። የተወደዳችሁ ለአቲ ድንግል ሚዲያ ቤተሰቦች ይህንን ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ መንፈሳዊ ግዴታችሁን እንድትወጡ አደራ እንላለን። ሰላም እግዚአብሔር አይለን አቲ ድንግል